መንጊዜ ሚዲያ ይህንን ሚዲያ ማሳደግ ማለት ትልቅ የሆነ ቮይስ የሆነ ሚዲያ ስለሆነ ዳይቨርሲቲን ይዞ የሚንቀሳቀስ ሚዲያ ስለሆነ ይህን በተመለከተ እያንዳንዱ ሰው የበኩሉን እንዲያደርግን የበኩሌን ጥሪ ጥር አደርጋለሁ። በተቻለን ሁሉ የሁሉም ኢትዮጵያዊ ድምፅ የመሆን ጥረታችን ይቀጥላል። በተቻለ ለመቀጠል ድጋፋቸው ያሻናል። 7034756309 የዘልና ካሻፕ ድጋፎትን ሀሳብና አስተያየቶትን የሚያደርስን የቀጥታ የስልክ መስመራችን ነው። ምንጊዜም አት ጂሜል ዳት ካም የኢሜይል አድራሻችን ሲሆን የጎ ፈንድ ሚ ሊንኩን ጨምሮ ሌሎች የማገዣ መንገዶችን በቪዲዮ ላይ በተያያዘው QR ኮድ እንዲሁም በዩቲዩብ አስተያየት መስጫ፣ በትዊተር እና የፌስቡክ ገጾቻችን ያገኙታል። ስለሚያደርጉልን እገዛ ከወዲሁ እናመሰግናለን። ምንጊዜም ኢትዮጵያ። ሰላም፣ ጤና ይስጥልኝ። የምንጊዜ ሚዲያ ቤተሰቦች፣ የካቲት 27 2017 የዕለቱ ጉዳይ ፕሮግራማችን ጀምሯል። ኦነግና ኦፌኮ ከሰሞኑ በኦሮሚያ የሽግግር መንግስት ይመስረት የሚል አቋም ማራመዳቸውን ተከትሎ የቀረበባቸውን ተቃውሞ ይመለከታል። በቅድሚያ ግን ወደ ዕለቱ መረጃዎች አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳድጋለች አሉ። የሆሚቾ ጥይት ፋብሪካን በጎበኙበት ወቅት ነው ይህንን ያሉት። ኢትዮጵያ ትልቅ ሀገር ናት። በሳይዟ በታሪኳ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት፣ ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ ሁለት ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ። እና አሁን ኢትዮጵያ ስጋት የለባት ወደ ሌላኛው መረጃችን ስናመራ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ ተላለፈ። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 የግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገልጿል። የግብር ዕዳ ያለባቸው እና በተደጋጋሚ ጥሪ የሚደረግላቸውም እዳቸውን ለመክፈል ፈቃደኛ ያልሆኑ ያላቸውን 62 ግለሰቦች ላይ ነው ትዕዛዙ መተላለፉን የገለጸው በታክስ አስተዳደር አዋጅ ቁጥር 983-2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠ ስልጣን መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽን እና ዜግነት አገልግሎት ዝርዝራቸውን ማስተላለፉን ይፋ አድርጓል። በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የእዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር መግባቱንም ጠቁሟል። ሌላኛው መረጃችን ደግሞ አምነስቲ ከስድስት መቶ በላይ የኤርትራ ስደተኞች ከኢትዮጵያ በግዳጅ እንዲወጡ መደረጉ እንዲወገዝ መጠየቁን የሚመለከት ነው። አምነስቲ ኢንተርናሽናል ባለፉት ሶስት ወራት ብቻ ከስድስት መቶ በላይ ኤርትራውያን በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ መደረጋቸውን በመግለጽ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ድርጊቱን እንዲያወግዝ ጥሪ ያቀርቧል። ባሳለፍነው ሳምንት በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ሐምሳ ስምንተኛ ስብሰባ ላይ አምነስቲ በተለይ በኢትዮጵያና ሱዳን የሚገኙ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን ገልጿል። የሰብአዊ መብት ተሟጋቹ ድርጅት የተባበሩት መንግስታት ልዩ ሪፖርተር ሰኔ 2016 ባወጣው ሪፖርት በፈጥኖ ደራሽ ኃይሎች ቁጥጥር ስር ባሉ አንዳንድ የሱዳን አካባቢዎች ያሉ የኤርትራ ስደተኞች በተለይም ሴቶችና ልጃገረዶች ላይ ጥቃት ተፈጽሟል ብሏል። አክሎም ነሐሴ 2016 ቱርክ በግዳጅ ወደ 180 የሚጠጉ ኤርትራውያንን ወደ አገራቸው መመለሷንና ይህም ጥበቃ የማግኘት መብታቸውን የጣሰ ነው ብሏል። በተጨማሪም አምነስቲ በኢትዮጵያና በኤርትራ ባለስልጣናት መካከል ውጥረት እየጨመረ በመምጣቱ የኤርትራ መንግስት ወታደራዊ እንቅስቃሴውን እንዳጠናከረ የመገናኛ ብዙሀን ዘገባዎችን በመጥቀስ ገልጿል። መግለጫው ሁሉም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራ ስደተኞች በግዳጅ ከመመለስ ከማሰር፣ እና ከሚደርስባቸው እንግልት የመጠበቅ ግዴታቸውን እንዲወጡ አሳስቧል ሲል አዲስ ስታንዳርድ ዘግቧል። የመጨረሻው መረጃችን እና ቆይታም የምናደርግበት የሚሆነው ደግሞ አራት የፖለቲካ ድርጅቶች ኦነግና ኦፌኮ ያራመዱትን አቋም መቃወማቸውን የሚመለከት ነው። እናት፣ ኢሃፓ፣ መኢአድ እና አማራ ጊዮናዊ ንቅናቄ ኦነግና ኦፌኮ በኦሮሚያ ክልል የጋራ ሽግግር መንግስት እንዲመሰረት ከተለያዩ አካላት አደራ መቀበላቸውን በሚመለከት ያራመዱትን አቋም ተቃውመዋል። አራቱ የፖለቲካ ድርጅቶች ዛሬ የካቲት 27 2017 በጋራ ባወጡት መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት እንደማይችል ገልጸው ሁኔታው እሳት ላይ ቤንዚን እንደማርከፍከፍ የሚቆጠር ነው ብለዋል። ከአራቱ የፖለቲካ ድርጅቶች አንዱ ከሆነው ከኢህአፓ ተቀዳሚ ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ጋር መግለጫውን የተመለከተ ቆይታ አድርጊያለው። ወደ እሱ ወስዳችኋለሁ። ግናለው መግለጫችሁን እያየሁት ነበር እና መኢአድ፣ ኢህአፓ፣ አማራ ጊዩናዊ ንቅናቄና እናት ፓርቲ በጋራ የሰጣችሁት መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ስትሉ በቀደሙ የኦነግና የኦፌኮ መግለጫ የተሰጠ ምላሽ ነው እና እስኪ ይዘቱ ምን ይመስላል የሚለውን እጃቸው ላይ መግለጫው ለሌለ ጥቂት በለን እና ወደ ሌላ ጉዳይ አልፋለሁ። በጣም አመሰግናለሁ። እንደሚታወቀው ኦነግና ኦፌኮ በሰጡት መግለጫ ምክንያት ሰፊ የሆኑ ክፍተቶችን አይተናል። የመጀመሪያው በክልል ደረጃ የሽግግር መንግስት ለማቋቋም የሄዱበት ርቀት ነው። በመሰረቱ በክልል ደረጃ የሽግግር መንግስት አይቋቋምም። መንግስት የሚባለውም እንደ ሀገር ደረ በፌዴራል ደረጃ ሲቋቋም ነው እንጂ ያው የክልል መንግስታት እየተባለ ያው በእርግጥ ኢትዮጵያ ውስጥ አስራ አንድ ጥቃቅን መንግስታት ስላሉ እያንዳንዳቸውም ራሳቸውን እንደ ሉዓላዊ ሀገር ስለሚያዩ ለእነርሱ ይሄ አሳማኝ ሊሆን ይችላል። እኛ ደግሞ አንድ መንግስት ነው የምናውቀው፣ እሱም የኢትዮጵያ መንግስት እንጂ የየክልል መንግስታትን አናቅም። እና በአጠቃላይ የሀሳብ ልዩነታችን እዚህ ላይ እንዳለ ነው። እነሱ ለምሳሌ ኦነግ ኦሮሚያን እንደ ሀገር ነው የሚያያት፣ እና ሀገር አድርጎ ለመፍጠር የሚሄድ ድርጅት ስለሆነ ይሄን ቢል ብዙ ላይ ደንቀን ይችላል። ነገር ግን በዚህ ሰዓት እንደ ኦሮሚያ ወይም እንደ አማራ ወይም እንደሆነ ክልል የሽግግር መንግስት የሚባልበት ሰዓት አደለም። እንደግል ምነግርሽ የሽግግር መንግስት እንደ ሀገር ነው የሚያስፈልገው። ስርዓቱ ሀገር መምራት አልቻለም። ኢትዮጵያን በሰላም እና በጸጥታ መምራት ስላልቻለ እንደ ሀገር መጠየቅ ያለበትን መጠየቅ ነበረ የሚገባው። እዚህም ላይ እንደገለጽ ነው እንደ ሀገር የሚጠየቅ ነው እንጂ እንደ በክልል ደረጃ የሚጠየቅ ጥያቄ አይደለም። ሌላው ደግሞ በዚህ ሰዓት በጣም ብዙ አንገብጋቢ ጉዳዮች እያሉ በሀገሪቱ ውስጥ እየተፈጸሙ ያሉ ብዙ ወንጀሎች እያሉ የንጹሀን ጭፍጨፋ እያለ የመሬት ጉዳይ አንገብጋቢ ሆኖ የሞያሌ የኔ ነው፣ አዲስ አበባ የኔ ናት፣ ወሎ ደሴ ወሎ የኔ ነው ምናምን የሚሉ ነገሮች በእውነት ለመናገር ሁኔታውንና ወቅቱን ካለማገናዘብ የሚመረጭ ስለሆነ ይህም ተገቢ አይደለም። በጎዶሎ ቀን በመጠቀም መከራ ውስጥ ያለ ህዝብ በዚህ ሰዓት ይሄን ነገር ስናነሳበት የበለጠ የእርስ በርስ ግጭት ውስጥ ከመግባት ውጭ ምንም ሊያመጣ የሚችል አይደለም። ከዚህ ድርጊታችሁ ታቅባችሁ ኑ አብረን በጋራ ውዲቷ ሀገራችንን እናድናት። ኢትዮጵያ ከገባችበት ቀውስ ሁሉም በጋራ የየራሱን አስተዋጽኦ ያደርግ የሚል የመግለጫው ይዘት ዋናው ሀሳብ ይሄ ነው። እንግዲህ ከኦነግና ኦፌኮ ጋር በተያያዘ ከተለያዩ ፓርቲዎች እንደዚሁም ደግሞ አካላት ተቃውሞ የቀረበበት ነው የራሱን ብልጽግናን ጨምሮ እጁ አለበት የሚባለውን የሽግግር መንግስት የሚለውን ሀሳባቸውን ቅዠት ነው ብሎታል። በሌላ በኩል ኦላ ደግሞ እንዴት በሌለውበት እኔን ወክላችሁ ለመናገር ማን ፍቃድ ሰጣችሁ ከሚለው ጀምሮ ልክ ያልሆነ አካሄድ እንደሆነ፣ ፕራዮሪቲ እንዳልሆነ እንደዚህ እየተነሳ ነው ያለው። በሌላ በኩል ደግሞ ዘውግ ተኮር ፓርቲዎች እንደመሆናቸው እና ይሄም ደግሞ ከአዲስ አበባ ከሌሎቹም ጋር ተያይዞ ያለው የቀደመማ አቋማቸው ስለሆነ ምን የሚገርም ነገር አለው በሚል ደግሞ እንደዚሁ የሚነሱ ሀሳቦች አሉ እና ምላሾቹን እንዴት እያያቸው ነው በትክክል እነሱ ከዓላማ አንፃር ዛሬ ያመጡት አይደለም ኦነግ ፕሮግራሙ ላይ በይፋ እስካሁንም ድረስ ባለው ያው የኦሮሚያን መገንጠል የሚደግፍ ነው ይህንንም እያወቅን ነው። ነገር ግን በልዩነት ውስጥ እንዴት አድርገን ልዩነቶችን አጥበን በጋራ ሀገር ለማዳን እንንቀሳቀሳለን ብለን አብረን ለመስራት እንዳያባይ ይሞከር ነው። ኦፌኮም ተመሳሳይ ያው የመሀል ፖለቲካ በሚል እንቅስቃሴ ውስጥ ነው የምናውቀው። በአጠቃላይ ህብረ ብሔራዊ አንድነት የሚለው የሚያቀነቅነው ነው አለው ኦፌኮ ከኛ ጋራ ሊያስማማው የሚችለው ከቅርብ ጊዜ ወዲህ ግን አቋሞቹን በግልጽ ማወቅ አልቻልንም። ስለዚህ ኦነግና ወፌኮ ያነሱት ሀሳብ ለእኛ ብዙ አላስገረመንም፣ አላስደነቀንም። ማህበራዊ መሰረታችን ኦሮሞ ህዝብ ነው ስላሉ ለኦሮሞ ነው የቆምኩት ስላሉ ብዙ የሚደንቅ አይደለም። ለኦሮሞ ያው እኛ ደግሞ ለኦሮሞም ለአማራም ለሁሉም ቆመናል የምንል ህብረ ብሄር የሆኑ ድርጅቶች ግን እንደዚህ አይነት አካሄዶችን የሀሳብ ልዩነታችን ስለሆነ ተገቢ አይደሉም። በዚህ ሰዓት ለሁሉም የምትመች ኢትዮጵያን መፍጠር በጋራ እችን ሀገር አድነው ለሁላችንም ምቹ እንድትሆን ማድረግ ነው የሚገባን። ኦሮሚያ ያለ ወላይታው ያለ ጉራጌው ያለ አማራው ምንም ናት። ስለዚህ አንዳችን ለአንዳችን እናስፈልጋለን። የመገንጠል ሀሳብን በኢትዮጵያ ውስጥ አይሰራም፣ ተገቢም አይደለም። በአጠቃላይ የሚያዋጣ አናብሮነታችን፣ ህብረ ብሔራዊ አንድነታችን፣ ማንነታችን ተከብሮ፣ ቋንቋችን ተከብሮ፣ እውነተኛ ፌዴራሊዝም ተተግብሮ፣ ሁላችንም እኩል የሆንባት አንዱ ባለ ጊዜ ሌላው ጊዜ አልባ የሆነባት ሀገር ሳይሆን ለሁሉም የምትመች ምድር ትሆን የሚል እሳቤን አንግበን ስለምንንቀሳቀስ በዚህ ምክንያት ሀሳባቸውን የግድ መቃወም ስላለብን ሁኔታውን ስለማንቀበለው ለዛም ነው ይህንን ጠንካራ መግለጫ ልናወጣ የተገደድ ነው። እንግዲህ በሌላ በኩል ደግሞ ማን ነው ከዚህ ጀርባ ያለው የሚለውን በተለይ ብልጽግና መሆኑን የሚያመላክት በላ በኩልም የተሰጠ መግለጫ አለና ግን ብልጽግና ደግሞ ቅድም እንደጠቀስኩልህ ቅዠት ነው እያለ ነው ያለው። በእናንተ በኩል ምናልባት ያላችሁ መረጃ አለ? እዚህ ውስጥ ብልጽግና አለ ብላችሁ ታስባላችሁ? ካለስ ምን ለማግኘት የሚለው እንዴት ነው የገመገማችሁት? አዎ ብልጽግና የለም ማለት ይከብዳል። ለምሳሌ እኛ በቅርቡ ማዕከላዊ ኮሚቴ ስብሰባ አርባ አምስት አባላት ለመሰብሰብ ራስ ሆቴል አልጋም ምግብም አዳራሽም ይዘን ከፍለን አንድ ቀን ሲቀረው ከለከለን ለአርባ አምስት ሰው እና አሁን እዚህ ደግሞ ኢሊሌ ሆቴል የተሰባሰቡት ከተለያዩ አካባቢ በጣም ብዙ ቁጥር ያላቸው ሰዎች ናቸው፣ የተለያየ ውክልና ያላቸው እና በዚህ ሰዓት መግለጫ እንኳን በሚከለከልበት ሀገር ትናንሽ ስብሰባዎችን እየተከታተለ የሚያከሽፍ ለቀናቶች የሄደን ስብሰባ ዝም ብሎ ያየዋል ብለን አናምንም። ከፍቃድም ከብዙ ነገሮችም ከብዙ ፍላጎቶችም የተለያዩ የፖለቲካ ፍላጎቶች ይኖሩታል። ብልጽግና እንደ ፓርቲ ከእነርሱም ጋር ተመሳሳይ ዓላማ ሊኖረው ይችላል፣ ወደፊት የምናውቀው። ከዛም ማለፍ ብሎ ደግሞ እነርሱ ላይ ሊሰራው የፈለገው የፖለቲካ ስራ ሊኖር ይችላል። በብዙ መልክ ግን ብልጽግና ብቻ አይደለም፣ ሌሎች ኃይሎችም እንዳሉ ይሰማናል። ስለዚህ ምንም ይሁን ምንም ግን እኛ መምከር እና ማስጠንቀቅ ሁኔታው እንደማይጠቅም በጋራ መንቀሳቀስ እንዳለብን እና የበለጠ እጅ ለእጅ ተያይዘ ሀገር የምናድንበት ሁኔታ እንዲፈጠር በማሳሰብ ነው እንጂ ብልጽግና የለበትም አለበትም ለማለት የለበትም ለማለት መድፈር አንችልም አለበትም ለማለት ተጨባጭ መረጃዎችን በቅርበት እየተከታተልን ነው። ሁኔታዎች ወዴት ያመራሉ የሚለውን ነው። የአንድ ክልል ኮሚኒኬሽን ኃላፊ የኦሮሚያ ስላወራ ወይም ቅዠት ነው ወይም እንዲህ ነው እንዲያ ነው ስላለ የለበትም ብለን የምንለው ነገር የለም። በአጠቃላይ ግን ኖረበትም አልኖረበትም መንግስት እዚህ ጉዳይ ላይ ይኖርም አይኖርም ሽግግር እና ሌሎች ሀሳቦች እዚህ በተለይ ደግሞ ከሌሎች አካባቢዎች ጋር የሚኖራው የኦሮሞን ህዝብ ከሌሎች ወንድሞቹ ጋር ሊያጋጩ የሚችሉ ሀሳቢዎችን ማንኛውም መንግስት የሆነው አካልም ይሁን ተቃዋሚው ሲያቀነቀ ይሄ ለአብሮነት ስለማይጠቅም ጠንካራ ተቃውሟችን፣ የተለመደው ትግላችን ይቀጥላል። እንግዲህ የማጋጨትን ጉዳይ አንስተሃልና ብልጽግና ካለበት አንዱ ሊታሰብ የሚችለው ከሌሎች ኦሮሞ ኃይሎችም ይሁን ከሌሎች ደግሞ እንደዚሁም የህብረተሰብ ክፍሎች ላይ ትግል ከሚያደርጉ ኃይሎች ጋራ የማጋጨት ጉዳይ ነው ሊሆን የሚችለው በሚል እንግዲህ የሚነሳ አለ። እና አሁን ኦልሬዲ የተፈጠረ ይህንን መግለጫ ተከትሎ ልዩነት አለ። እናንተም አብሮ ለመስራት ታደርጉ የነበረውንም ጥረት እንግዲህ ይሄ ሊጫነው ይችላል ብዬ አስባለሁኝ እና ብልጽግና ይኖርበትም አይኖርበትም፣ ግን ይህንን ክፍተት መፍጠር ተችሏል ወይም ደግሞ ችሏል መግለጫው በራሱ እና ለወደፊትም እንደዚህ አይነት አብሮነቶች በጋራ ተባብሮ ትግል የሚደረጉ ስርዓቱ ላይ ጉዳዮችን እንዲህ አይነት መግለጫዎችም ይሁን ሌሎች ጉዳዮች ተጽዕኖ የሚፈጥሩበትን መንገድ በተመለከተ እሱን ጥቂት ብትለን ደስ ይለኛል። ጥሩ ሀሳብ ነው። እውነት ለመናገር ከኦፌኮ እና ከሆነት ጋራ አብሮ ለመስራት ኢህአፓ ረጅም ርቀት ተጉዟል። አብረንም ተደጋጋሚ ስብሰባዎች አድርገናል። በሀገሪቱ ነባራዊ ሁኔታዎች ላይ መክረናል፣ እየመከርንም ነው። ይሄ ሀሳብ ልዩነትም እችም ጉዳይ ተለያየናለች ብዬ አላስብም። በመግለጫችንም ላይ እንደጠቀስ ነው አሁንም በጋራ ሀገር እንድናድን እና እች ሀገር ከገባችበት ቀውስ ሁላችንም ተረባርበን አንድ ነገር እንድናደረግ ነው ጥሪ የሚያስተላልፈው። የብልጽግና መንግስት የሀፓም፣ ሌሎችም ጠንካራ የተባሉ ተቃዋሚዎች መሰብሰባቸው እንቅልፍ ነስቶታል። በተግባርም ተደጋጋሚ ጊዜ የሀፓን፣ ኦነግን፣ ኦፌኮን ራሳቸው ጠቅላይ ሚኒስትሩን ተደጋጋሚ ዘለፋዎች የብልጽግና ጉባኤ ላይም እንዲሁም አምስተኛ በዓላቸውንም ሲያከብሩ በተለያዩ መድረክ ፓርላማም ላይ የእኛን ስም ሳይጠሩ ውለው አድረው አያውቁም። ስለዚህ የተለያዩ ክፍተት ሊፈጥሩ የሚችሉ የፖለቲካ ሴራዎችን የብልጽግና መንግስት ስጋት ሊፈጥሩበት የሚችሉ ኃይሎችን ለመበታተን አይጠቀምም፣ አንድ እንዳንሆን አይሰራም ብሎ ማሰብ በጣም የዋህነት ነው። ደንግጠዋል። ለምሳሌ ሀባ ከኦነግና ኦፌኮ ጋር መግለጫ ባወጣ ሰዓት ከፍተኛ የካድሬዎች ዘመቻ ነበር። የመንግስት ኮሚኒኬሽን ሚኒስትሩም መልስ ሰጥተው ነበረ። ወዲያውኑ በነጋታው ጠንካራ የአቋም መግለጫ ስለነበር ያው ምንጊዜ ሚዲያም ሰፊ ሽፋን ሰጥቶታል። እና ያ ያ ነገር ከዚህ በኋላም ሊኖር የሚችለው ጠንካራ የሰላማዊ ትግል ስርዓቱን አስፈርቶታል። ያው እንደሚታወቀው ብልጽግና መንግስት ትጥቅ ትግል አያስፈራውም። እንደውም በየጊዜው የተለያዩ የትጥቅ ትግል ድግሶችን ይደግሳል። ብቸኛ የሚያስፈራው ነገር ሰላማዊ ትግል ነው። ሰላማዊ ታጋዮች እና አለን የምንለው መሬት ላይ ያለኑ ነው እና በተግባርም እንደምንፈትነው ስለሚያውቅ ያ እንቅልፍ ስለሚነሳው ጠንካራ ተቃዋሚ ፓርቲ፣ ጠንካራ ሀይል እንዲኖር የብልጽግና መንግስት አይፈልግም። ይህንንም ስለማይፈልግ ሰፊ ስራዎች በኛ ውስጥም ጭምር እኛን ለማዳከምና እንቅስቃሴያችንን ለማኮላሸት የማይፈነቅለው ድንጋይ እንደሌለ በተግባር እያየን ነው። በማሰር አባሎቻችንን፣ አመራሮቻችንን በማሳደድ ሌሎቹም ላይ ሰርጎ ገብ በማስገባት ከዛም አልፎ ፓርቲዎችን ለማዳከም ህወሓት ኢህአዴግ የሄድበት የነበረውን አካሄድ ይሄኛውም አብዝቶ እየሄደ እንደሆነ የፓርቲ መሪዎችን በተለያየ ጥቅማጥቅም፣ ስልጣን በመስጠት እና ምቾት በመስጠት በማኮላሸት አንዳንዱም ከዛ አለፍ ያለውን ደግሞ በማሳደድ እና በማሰቃየት በቤተሰብ ጉዳይ ጭምር ጣልቃ በመግባት ህይወትን በማመሰካከል የማይፈነቅለው ድንጋይ የለም። ስለዚህ ይሄ ይሄ መንግስት ሰላማዊ ትግል እንዲኖር አይፈልግም። ዝም ብሎ የስምላ ፓርቲዎች፣ አጃቢ ፓርቲዎች እንዲኖሩ የሚፈልገው። የአንድነት ኃይሉም ሆነ ሌሎች ኃይሎችም ሰብሰብ ብለው ጠንካር ብለው እንዲሄዱ አይፈልግም። ስለዚህ ከዚህ አንጻር የሴራው ተመሰሰም ወይም ደግሞ የሆነ ነገር አልተደረገም የሚል ምንም ግምገማ የለም። የሆኑ ይሁንና አሁንም የተፈጠረው ነገር እስከ መጨረሻውም ያለያየን አይደለም። አሁን ቆም ብለን ሁላችንም ማሰብ ይኖርብናል። ኦፌኮም፣ ኦነግም፣ የሀፓም እናትም መያድም በዚህ ሰዓት ልናስበውና ልናቅደው የሚገባው አማራጭ ይሆናዊን ጨምሮ ሌሎችም ፓርቲዎች ስማቸውን የጠራኋቸው ያልጠራኋቸውም ጨምሮ ማሰብ ያለባቸው መጨነቅ ያለባቸው እች ሀገር እንደ ሀገር እንዳትቀጥል የሚያስችሉ ብዙ የሕልውና አደጋዎች ስላሉባት መጀመሪያ መኖር እንደ ሀገር መቀጠልም አስፈላጊ ስለሆነ ለሁሉም ነገር ለስልጣን ለመያዝም፣ በአጠቃላይ ሌሎች ነገሮች ለማድረግም የፖለቲካ የሀሳብ ልዩነትንም ለማንጸባረቅ ሜዳ ለማግኘትም ቅድሚያ ሊሰጠው የሚገባው ዋናው ትኩረት ሊሰጠው የሚገባው ሀገር ነው እና ያለንበት መሬት ነው እና እችን ሀገር ለማስቀጠል እና እንሰባሰብ አንድ ሆነን ልዩነታችንን አቻችለን በጋራ ጠንካራ ሰላማዊ ትግል አድርገን ሌሎችንም አስተባብረን የሲቪክ ማህበራትን፣ ሌሎች ተጽዕኖ ፈጣሪ ሀይሎችንም ብያሉበት ከሀገር ውጭ ያሉም የኢትዮጵያ ልጆችን በአጠቃላይ አንቅተን ዝም ብለው በአንድ ጉዳይ ላይ የሆነ ሁሉም መንደሩ ላይ ታጥሮ ሁሉም ወደ አካባቢውና ወደ ጎጡ ሄዶ እች ሀገር እየተጎዳች ነው። ሁሉም ራሱን ብቻ ነው እያየ ያለው። በዚህ መሀል ወደ መጠፋፋት እየመጣን ስለሆነ መሀል ላይ ያለነው በተለይ እኛ ትልቅ ኃላፊነት ስላለብን የምንችለውን ከመቼውም ጊዜ በላይ ተረባረበን መስራት አለብን ብዬ አምናለሁ። እንግዲህ የሚደረጉ ትብብሮችን በተመለከተ አሁን የጠቀስክልን አለ እንደዚሁም ደግሞ በመግለጫችሁ መጨረሻ ላይ ያላችሁት አለ በአጠቃላይ በቅርቡ በኦነግና በኦፌኮ የተደረሰው ስምምነት አገራችንን በበርካታ ስርት ዓመታት ወደኋላ የሚመልሳት ስለሆነ በዚህ ጊዜ ቀልብ ገዝቶ አገራድን ርብርብ ማድረግ እንጂ ባልበላውም ጭሬ ላፍሰው መንፈስና በኢትዮጵያ ፍርስራሽ ላይ ጥቃቅን ጎጆዎችን ለማቆም ከመሯሯት በአንድነት ተጋግዘን በሀገራችን ውስጥ ሰላም አስፍነን ዜጎች በሰላማዊና ዲሞክራሲያዊ መንገድ ወኪሎቻቸውን በመምረጥ የዜጎች መብቶች ሳይሸራረፉ የሚከበሩባት ኢትዮጵያን እውን ለማድረግ በጋራ ጠንክረን እንድንታገል ጥሪያችንን እናቀርባለን ብላችኋል። እና ምን አይነት ጉዳዮች ላይ ነው መተባበር የሚቻለው? በዚህ መጠን ያለ ርቀት የዓላማ ልዩነት ካለ ትብብር ስታደርጉ ምን አይነት ቢያንስ የጋራ አንድ ሁለት ሶስት ብላችሁ የምታስቀምጧቸው ጉዳዮች ምንድን ናቸው? ማለት ከብልጽግና ጋርስ መተባበር አይቻልም? ይህን ያህል ሰፊ ልዩነት ካሉቸው ፓርቲዎች ጋራ ለመተባበር የሚመከር ከሆነ እስኪ እሱን ሂድበት። በጣም ጥሩ። እንግዲህ ከኦፌኮ ከኦነግ ከሌሎችም ሀይሎች ጋር ልንተባበርባቸው እና በጋራ ልንሰራባቸው የምንችላቸው ሰፊ ጉዳዮች አሉ። ከነዛ ጉዳዮች መሀል አንደኛው ይችን ሀገር ለማዳን የሚደረገው ነገር ነው። ለምሳሌ ይች ሀገር የሀሳብ ልዩነት ያላቸው በትጥቅ ትግልም የሚታገሉ ጭምር የተለያየ አመለካከት ያላቸውን ጭምር ሀሳቦች ተሰባስበው እውነተኛ ብሔራዊ ውይይትና እርቅ ተፈጽሞ ፍትሕ ተረጋግጦ መሄድ ካልተቻለ ሁሉም ተግባብቶ የጋራ መንግሥት መመስረት ካልቻለ ምናልባትም እንደ ግል ቢሆንም የሽግግር መንግስትም በጋራ ለመመስረት መቀራረብ፣ በጋራ አብሮ መስራት፣ ልዩነቶችን ማሻሻል፣ ልዩነቶችን ማቻሳል ከወዲሁ መልመድ ይኖርብናል። ለምሳሌ ታጣቂዎቹም አሸንፈው ቢመጡ ዞሮ ዞሮ የሽግግር መንግስት መመስረቱ አይቀርም። ትጥቅ ትግልን ባልደግፍም በአጠቃላይ ሌሎችም ሀይሎች ሌሎችም ሀይሎች እና ሌሎችም የፖለቲካ አመለካከት ያላቸው ኃይሎች ነገ የሚያገናኘን ብዙ ሜዳ ሊኖር ይችላል። ምርጫም ካለ የምርጫ ሜዳው ደግሞ እንዲኖር በጋራ የሚያታግለን ነው። ለምሳሌ በአሁኑ ሰዓት የይስሙላ ምርጫ ለማካሄድ የሚዘጋጅ ፓርቲ እውነተኛ ፓርቲ አለ አይመስለኝም። እውነተኛ ምርጫ እንዲካሄድ የሚፈልግ ነው። ስለዚህ እዚህ ላይ መስራት በጋራ መስራት ይቻላል። የእውነተኛ ሜዳ እንዲኖር የኦፌኮም ሀሳብ ነው፣ የኦነግም ሀሳብ ነው፣ የኢህአፓም ሀሳብ ነው፣ የእናትም የማያድም ሀሳብ ነው፣ ሌሎችም ደግሞ ለእውነት የሚታገሉ ፓርቲዎችም ሀሳብ ነው ብዬ ስለማምን ይህን ሜዳ ደግሞ የሚመጣው በትግል ነው። በስርአቱን በመፋለም ነው። ይህ ስርአት አምባገነን ነው። የሚፈልገው እሱ ፈላጭ ቆራጭ እንዲሆን እና ሺህ አመት ብቻው እንዲነግስ እና ኢትዮጵያን የበለጠ የቁልቁለት ጉዞ እንድትጓዝ እና እንድትበታተል የሚያደርግ እንቅስቃሴ ውስጥ ነው ያለው። ጦርነት ነው በየቀኑ እየደገሰ ያለው። እርስ በርስ እልቂት ውስጥ ናት ምድሪቱ ያለችው። ስለዚህ ሀገር መምራት አልቻለም። ሀገር መምራት ያልቻለውን የብልጽግና መንግስትን ማስወገድ የሚቻለው በሰላማዊ መንገድ ታግሎ ነው ብለን እናምናለን። ሰላማዊ ትግል ላይ ጽኑ እምነት ስላለን፣ ሰላማዊ ትግል የትኛውንም አምባገነን ስርዓት እንደሚያስወግድም የዓለም ተሞክሮዎች በተግባር ስላሳዩን ሰላማዊ ትግል ላይ አምነን የምንንቀሳቀስ ኃይሎች ደግሞ የጋራ ትግል የምናደርግበት እንጂ የተናጠል የሀሳብ ልዩነቶቻችን የበለጠ አጉልተን የምንሄድበት ሁኔታ ውስጥ አይደለንም። ሁላችንም አደጋ ውስጥ ነን፣ ሁላችንም። ስለዚህ በዚህ ሰዓት የተቻለውን ጥረት ማድረግ ይጠበቅባቸዋል፣ ይጠበቅብናል። ከብልጽግና ጋር ለምን መስራት አይቻልም? በፍጹም አይቻልም። ሊያሰራ የሚችል ሁኔታም የለውም። የሚያሰራም ስብስብ አይደለም። በሀገር ጉዳይ ላይም አብሮ በቅንነት ለመስራት ብዙ ሞክረናል። ነገር ግን ሁሌም ቢሆን ነገሮችን የሚያያቸው በሌላ መንገድ ስለሆነ ከብልጽግና ጋር ምናልባትም አሁን ላይ አሁን ባለው ሁኔታ ምንም አንድ ፐርሰንት እንኳን ኢህአፓ ሊያሰራው የሚችል ነገር የለው። ነገር ግን የብልጽግና መንግስት ከድርጊቱ ተቆጥቦ ወደ እውነተኛ ሰላማዊ እንቅስቃሴ እና ደግሞ ሕግን አክብሮ ለምሳሌ ይሄ ሕገ መንግስትን አክብሮ ለማስከበር የሚንቀሳቀስ ኃይል ከሆነ እናም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የምር የሚንቀሳቀስ ከሆነ እኛ አብረን በኢትዮጵያ ብሔራዊ ጥቅም ጉዳይ ላይ ልንቆም እንችላለን። ከዛ በተረፈ ግን አብሮ ሊያሰራ የሚችል ለምሳሌ ሀፓ ገና ሁለት ሺ አስራ ሶስት ምርጫ ነው የመጣለትን ስልጣን ከብልጽግና መንግስት በኩል የመጣለትን ስልጣን እንቢ ብሎ ውድቅ ያደረገው። ምክንያቱም በብልጽግና ፖሊሲ ሀገር ይድናል ብሎ ስለማያምን ነው። ይሀባ የብልጽግና ፖሊሲ ችግር የሚፈታ ፖሊሲም የለውም፣ ችግር ፈቺ የሆነ አስተሳሰብም የለውም። የብልጽግና ፓርቲ ለዚች ሀገር የሚጠቅም ሀሳብም አስተሳሰብም የለውም ብለን ስለምናምን ምንም ሀሳብ ከሌለ ሀይል ጋር ደግሞ ልንሰራ የምንችልበት አንዳችን ምክንያት የለም። ከሌሎቹ ጋር ግን ቢያንስ የጋራ የሚያደርጉም ብዙ ጉዳዮች አሉ፣ መርሆችም አሉን። መርሆቻችን ዋናው የኢትዮጵያ ጉዳይ ነው። ስለዚህ የኢትዮጵያ ሉዓላዊነት አክብረው የመገንጠል ሀሳባቸውን ወደ ጎን ትተው በጋራ በአንድነት መንቀሳቀስ የሚቻልበትን እና የቤት ስራው አሁን ሀገሪቱ የገባችበትን ችግር የሚያወጣ ሁሉም የቤት ስራዬ ብሎ ሰርቶ እያንዳንዳችን በጋራ የሚያቀራርበን ነገር ላይ አተኩረን የምንመጣ ከሆነ ያለ ጥርጥር ከሁሉም ሀይሎች ጋር እንሰራለን። እዚህ ጋር ምንም ኦነግ ስለሆነ ምናምን ኦፌኮ ስለሆነ ሌላ ስለሆነ የሚባል ነገር የለም። ስለዚህም ነው መግለጫችን አጽንኦት ሰጥቶ እኑ በጋራ ውዴታ ሀገራችንን እናድናት፣ እንሰባሰብ፣ እንመካከል፣ እንነጋገር፣ ልዩነቶቻችንን አቻችለን ወይም ደግሞ አሻሽለን በተሻለ ሀሳብ የምንጓዝበትን ሁኔታ እንፍጠር የሚል ነው የመግለጫችን ይዘት። ዋናው ጥሪም፣ ለነርሱም፣ ለሌሎቹ መግለጫ ላለወጡትም የሚሆን ነው በአጠቃላይ ፓርቲ ለሆኑትም ፓርቲ ላልሆኑትም ጭምር ጥሪ ተደጋጋሚ እያቀረብን ነው አሁንም ጥሪ ነው የምናቀርበው ኑ ሀገራችን እናድን እላለሁ እሺ በጣም አመሰግናለሁ ከልብ አመሰግናለሁ ምልሰት አዲስ መጽሐፍ በገበያ ላይ ጸሐፊው ሰለሞን በቀለወያ የከፍተኛ ደረጃ ትምህርቱን በአውሮፓ በተለያዩ ሀገራት ተከታትሏል በተለይ በፈረንሳይ ታዋቂ የፊልም አካዳሚ የፊልም ድርሰት አጻጻፍና የፊልም ዳይሬክቲንግ መማሩ በዓለም አቀፍ ፌስቲቫሎች ላይ የቀረቡ ፊልሞችን እንዲያመር ታስችሎታል። ከ22 ዓመታት የአውሮፓ ቆይታ በኋላ ወደ ሀገሩ ኢትዮጵያ ተመልሶ በደራሲነት እና ዳይሬክተርነት ከሰራቸው ውስጥ ከፍተኛ ተወዳጅነትን ያተረፈው አስቴር የተሰኘው ልቦለድ ፊልም ይጠቀሳል። የፊልም ዝግጅት ቴክኒክና ጥበብ የተሰኘ መጽሐፍም ከዚህ ቀደም አሳትሟል። አሁን ደግሞ ምልሰት በሚል ርዕስ ያሳተመውን ግለ ታሪኩን እንካችሁ ብሎናል። ምልሰትን ስናነብ የደራሲውን አባት የስመ ጥሩን አርበኛ ደጃዝማች በቀለውያን ታሪክ ጨምሮ በቤተ መንግስት ከልዑላን ልጆች ጋር ያደገውን በህይወት መሰላል የወጣና የወረደውን ዛሬ አሜሪካ በጡረት አድሜው ላይ ሆኖ ታሪኩን ወደኋላ መለስ ብሎ የሚቃኘውን ሰለሞንን እንመለከታለን። የምንመለከተው ግን ብቻውን አይደለም፣ ዘመኑንም ጭምር እንጂ። መጽሐፉን ዲሲ የሚገኘው ሳንኮፋ የመጽሐፍ መደብር፣ ቨርጂኒያ ስካይላይን ታወርስ በሚገኙት ናዝሬት ባልትና ማጀት ገበያ እንዲሁም ዳማ ሬስቶራንት፣ አማከል ካፌ እና ሄርያዎት ያገኙታል። መልካም ንባብ።